ዘንድሮ ላይ ደስ ይላል። ከአምና የተሻለ ትምህርት መነቃቃትም አለ። ሲቀጥል ከአምናው አምና ላይ ምንም አልነበረም። አስራ ሁለተኛ ክፍሎች እናውቃቸዋለን በአንድ ፈረቃም ስለነበረ ተጎርተውን የጨረሱት። ዘንድሮ ላይ ደስ የሚል ነገር አለው የተማሪዎች ከአሁን ስላ ያቆቁመን እኛ እንዴት መማር እንዳለብን ምናምን እኛ በተመቸ መንገድ እያካሄድን ነው፣ እያገዙን ነው እነሱም። ሲቀጥል ዘንድሮ ላይ ሙሉ ተማሪው ትምህርት እንዳለ አውቋል። ምክንያቱም አምና ላይ ይፈተናሉ ብሎ የሚያስብ አብዛኛው የለም ነበረ። እንደዛ ሆኖ ዘንድሮ ላይ በቃ የተሻለ መምሮችም ተዘጋጅተውበት ነው የሚመጡ ምናምን። የመምር ጥረት የለም። ሌላው ዘንድሮ ላይ አሪፍ ነገር እየተሰራ ያሉ ቢያንስ ለተማሪዎች ማለት ስፔሻል ኒድ ያላባቸው እየተሰራላቸው ነው። እንዲሰራላቸው አርጎና የተማሪው ካውንስል ነው ይህን አቅርቦ እንትን ያደረገልን ሊዘጋጅ ያደረገ እና አዘጋጅቶልና እኛን እየሰሙ ስለሆነ ደግሞ ደስ ብሎናል። እርሰ መምሮች መምሮች ማወን ላይ እርሰ መምሮች ለአስራ ሁለተኛ ክፍል የተሻለ ትኩረት ሰጠው እየሰሩልን ያለ ተማሪው ትንሽ መዘናጋት አለ እና እርስ በርሳችን የተማሪዎች ካውንስል የተቋቋመበት ምክንያቱም ተማሪዎችን እንዴት ማንበብ እንደሚችሉ እንደ ድሮ ሶሻል ላይፉን ለማምጣት ተፈልጎ ነው እና ጥሩ ጅማሬ ያለው ይመስላል። አብዛኛው ክረምት ላይ ነው የጀመር ነው። እኛ ምንባብ እንደ ግል እኔ አሁን ኖርማል የተሻለ ውጤት ይህን ያህል ውጤት ለማለት ሳይሆን ቢያንስ በለፋውበት ልክ የተሻለ ውጤት ታገኛለሁ ብዬ አስባለሁ። የማንበብ ፕሮግራሞች ምናምን አሁን ላይ ደስ ደስ የሚሉ ፕሮግራሞች አሉ የወጡ እኛ አምነንባቸው የምንቀበላቸው በዛ ፕሮግራም እየተመራን ነው። ሲቀጥል ብዙ ሶሻል ነገር አሪፍ ስላለ በዛ ነገር ብዙ ነገር እየተማርንበት ነው። ከክላስ የባሰ በቃ ከክላሱ አሪፍ፣ ከክላሱ በበለጠ መንገድ እዛ የምናገኘው ደስ የሚል ነገር ነው። ምንማራ አብዛኛው ሰው እንደዛ ነው የሚያደርገው። ክላስ ላይ ብዙ መምህር ጋር እንዴት መቅረም እንዳለበት ምናምን ያግዙናል። ጥያቄ መምጣት እንዳለበት ያ ነገር ነው እንጂ ኦልሬዲ በሶሻል ነው አብዛኛው ይማር ያለ ይሄ መኖሩ በቃ አሪፍ ውጤት እንድናመጣ ያደርገናል። አብዛኛው ተማሪ እዚህ ላይ ያለው የሄደ አስር ሰው ነው። አስር ሰው ማለት ደግሞ በጣም ትንሽ ነው። ብዙ ሰው አለ እነዚህ እና አብዛኛው ሰው ደስ ብሎት ነው የሚማረው። ጥሩ ውጤት ያመጣሉ ብዬ አስባለሁ። ማለት እንደዚህ ተዘጋጁት። አብዛኛው ተማሪ እቅዱ ተመሳሳይ ነው። ምናልባት አፈጻጸሙ ነው ሊለያይ የሚችለው እና ደስ የሚል ነገር ደስ የሚል ውጤት እናመጣለን። ካምናው ሞር በጣም የተሻለ ውጤት አስባለሁ። እስካሁን እንዳየ ነው ያው ፈተና ሲደርስ አንዳንድ የቴንሽኖች ምናምን ሊያበላሽብ ይችላሉ ውጤት፣ እንጂ እስካሁን የምናነብበት መንገድ ደስ ይላል።